ቁጥር አራት ጀምሮ እስከ ሰባት እስከ ስምንት ያለው ቃል በጣም ገዢ ቃል ነው። ስለ ፍቅር ነው፣ ዋና መልክት ያስተላልፈው። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል፣ ፍቅር ለዘወትር አይወድቅም ብሎ አስራ ስድስት የአጋፌ ፍቅር ባህርያትን ነው ዘርዝሮ ያሳየን እኛ፣ እስከ ባለፈው ሳምንት ድረስ አምስቱን አይተናል። ዛሬ ስድስተኛውን ነው ደግሞ እንደዚሁ እናየው። እንግዲህ ጳውሎስ ስለ ፍቅር መናገር ሲጀምር፣ ተደጋጋሚ ጊዜ ለመናገር የፈለግኩት ትኩረት ስጡኝ ብሎ ነው የጀመረው። በቃ አሁን ስለ ፍቅር ላወራ ስለሆነ ስለ ዋና ነገር ላሆና ስለሆነ ጆሯችሁን ስጡኝ ባካችሁ ብሎ ነው የጀመረው። ዝም ብሎ ሌሎቹን በጻፈበት መልእክት ስለ ፍቅር አውርቶ ወይም ተናግሮ ወይም ጽፎ ማለፍ አልፈለግም። ስለዚህ እያንዳንዱ ሰው ጆሮውን እንዲሰጥ በደንብ ትኩረት እንዲሰጥ እንደፈለገ የምታዩት። ምዕራፍ 12 ማንያቆንቶስ 13ም 14ም ስለ ፍቅር ሳያነሳ ማለፍ አልፈለግም። ምዕራፍ 13 በሙሉ ምዕራፉ ስለ ፍቅር ነው። ምዕራፍ 12 ምንም እንኳን ስለ ዘጠኙ ስጦታዎች ለመናገር ቢፈልግም፣ መውጫው ላይ ግን አሁን እንግዲህ ስለሚበልጥ ከሁሉ ነው እንደው መጽሐፉ ሚለው ከሁሉ ቁጥር 31 ላይ ከሁሉ ስለሚበልጠው ነገር ኑ አሳያችሁ ብሎ ነው 13 እያመጣል። 13 ደግሞ በሙሉ ምዕራፉ ስለ ፍቅር ነው የሚያወራው። ግን 13 ላይም ቢሆን ቁጥራት ላይ ፍቅር ይታገሳል፣ ፍቅር እንዲያደርጋል ብሎ 16ቱን ባህርያት ከመናገሩ በፊት አሁንም ዋቻ በደንብ ጆሮአችሁን ፈልገዋለሁ ያለ ይመስላል። ምክንያቱም አንድ ገዢ ቃል አለ፣ ምንም እምትል ፍቅር ግን ከሌለኝ በደንብ አስጠንቅ። ሰው በእምነቱ በጣም ጠንካራ ሆኖ ይህን ሰውነቱን ለእሳት እንኳን አሳልፎ መስጠት የሚችል እንሆ እምነት እንኳን ቢኖረኝ፣ ፍቅር ግን ከሌለኝ አይጠቅመኝም። ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር ግን ከሌለኝ እንደሚንሸዋሸው ጸናጽል ወኛለሁ። ፍቅር ከሌለኝ ማለት በቃ በእነሱ ጊዜ ኮንቴክስት ያንጨመረ አንተ ግን ዩከኔሜት ምንም ነገር አስገቡበት ፍቅር ከሌለ እድሜ እግዚአብሔር ከጤና ጋር ቢሰጠን በእውነት ዕድሜያችን ከጤናችን ጋር የተጣጣመ የተባረክን ብንሆን ውስጡ ፍቅር ከሌለን ረጅም እድሜ የኖረ ጤነኛ የሆነ በስጋው የማይታመም ግን ፍቅር ያጣ በጣም ፍቅር የሌለው እንደዚህ ነው እኮጫ። ሀብት ቢኖር ንብረት ቢኖር ስልጣን ቢኖር አቅም ቢኖር ምንም ቢኖረን ፍቅር ግን ከሌለን ከንቱንን። ካለ ፍቅር ዋና ነው ማለት፣ ፍቅር መሰረታዊ ነው ማለት፣ ፍቅር በህይወታችን እጅግ በጣም አስፈላጊ። ምክንያቱም አስፈላጊ የሚሆነው ፍቅር ብዙ ነገር ሰብስቦ ስለያዘ ነው። እነኛ አስራ ስድስቱን እንኳ ባህርያቶችን እያንዳንዱ ስናያቸው፣ እነኚህ በሕይወታችን ካሉ ካደጉ፣ በእውነት እላችኋለሁ ህይወት እንዴት ውብ ይሆናል መስላቸው። ስለዚህ ጳውሎስ ሲገባም ሲወጣም የዚህ ፍቅር ጉዳይ በጣም ሲሪየስ ነው። እንዴት እንዳላችሁ የምታዩት በዚህ ነው። ትምህርቱ ሳብራራ ካብራራም በኋላ ኢቨን በየጊዜው የሚሻሩ ነገሮች አሉ። የሆነ ዘመን ላይ ትንቢትም ቢሆን ይሻራል፣ ነገር ግን ሁሉ እውቀት ቢሆን ይቀራል። የሆነ ቦታ አያስፈልገንም። ዛሬ ከእውቀት ከፍለን እናውቃለን። የሆነ ቀን ግን እንደዛ አይደለም ብሎ የሚሻረውንም የሚበለጥገውንም እየተናገረ መጣና መጨረሻ የሚቀሩት ብሎ ሲናገር እምነትን፣ ተስፋን፣ ፍቅር ነው እነኚህ ጸንተው ይኖራሉ ካለ በኋላ ከነኝም ደግሞ የሚበልጠው ባጭር ቃል ጸንቶ የሚኖረው ፍቅር ነው ብሎ ነው የዘጋው። እንዴ ቁጥር 13 ላይ በዚህ መንገድ የሚዘጋው እንግዲህ ክርስቶስ ኢየሱስ ከመጣ ከእሱ ጋር መኖ ስንጀምር ተስፋ የምናደርገው ነገር የለም፣ ተስፋችን አጠገባችን የምናምነው ነገር የለም፣ ባጭር ቃል አያችሁ ነገር ግን እዛም ቢሆን የማይሻር የማይቀር መጨረሻ የሚቀረው ጸንቶ የሚቀረው ፍቅር ነው ይላል። የሚገርመው ምራፍ 12 ምራፍ 13 ተናግሮ ያልጠገበውን ነው። ዋቻውት ፕሊዝ የማውራውን ነገር አውራለው። መልእክቴ ስለ ብዙ ነገር ነው፣ ግን ስለ ፍቅር ያወራውትን እንዳስረሱ አደራ ያለን የሚመስለው ምክንያቱም፣ ምራፍ 14 እንግዲህ ምራፍ 14 ስለ ትንቢት፣ ስለ ልሳን፣ ልሳንን ስለመተርጎም ምናምን ነው የሚያወራው አይደል። ነገር ግን ቁጥር አንድ ላይ ሌሎቹን ከመጀመሩ በፊት ወንድሞች ወይ ፍቅርን ተከታተሉ ነው ብሎ ጀመረ። አደራችሁን፣ ፍቅርን ተከተሉት። ፐርሲዋር ፎሎ አፍተር ላ በጣም ፍቅርን መከተል አለባችሁ። ከአይን እንዳይርቅ እንዳይጠፋ፣ ከስር ከቤት ርቆ እንዳሄድ በኋላ ከአጣኸው አትመልሰውም። ችግር ውስጥ ትወድቃለህ፣ ብዙ ነገር ይመጣባል። ፍቅርን ተከተል። ሰላምን ልክ ተከተል እንዳለው ማነው የብራዊ ጸሐፊ። ፍቅርን ተከተሉት ያዙት ተከታተሉ ስርስሩ በሉ፣ ከቤት ዞር እንዳይል። ምክንያቱም ፍቅር ሲጠፋ፣ ፍቅር ከሕይወታችን ከኑሯችን ከጋብቻችን መጥፋ ሲጀምር የሚሆነው ነገር በሙሉ ከባድ። ያንን በሀብት አታካክሰው፣ ያንን ባለስልጣን አታካክሰው፣ ያንን በሰበሰብከው ሰርተፊኬት አታካከሰውም። ፍቅር ከሌለ ሰርተፊኬቱ አይረዳም፣ ሀብት አይረዳውም፣ ንብረቱ አይረዳውም፣ የተቀመጥክበት የሹመት ወንበር ምንም አይረዳም። ሕይወት ግን አያጣፍጥልህም። ፍቅር እጅግ በጣም አስፈላጊና መሰረታዊ ነው ብሎ ነው የጀመረው። ስለዚህ እኔ ባለፉት አራትና አምስት ሳምንታት በተከታታይ ፍቅር ፍቅር ፍቅር አጋቤ ፍቅር መሰረታዊ ነው። ይሄንን ፍቅር ሚስ እንዳናረግ እንድንከተል አበታታችኋለሁ። በተቻለ መጠን አስራ ስድስቱንም አንድ ሁለት ሶስት እያልን እያየን ነው። ባለፈው ሳምንት ያየነው ፍቅር አይታበይም የሚለው ነው። በቃ ትቢትና ፍቅር አብሮ አይሄድም። ትቢት ባለበት ሁሉ ቦታ ፍቅር የለም። ፍቅር በሚበዛበት ሁሉ ቦታ ላይ ትቢት የሚባል መልክ የለውም። በምንም ታምር አይኖርም። ከኛ ጋር ሊዳበል አይችልም። ከፍቅር ጋር ተዳብሎ መኖር የማይችል ነገር ቢኖር ትቢት ነው። ትትበፍቅር የለም የለም ብለን፣ ይህን በዝርዝር ያየነው ዛሬ፣ አጋቤ ፍቅር የማይገባውን አያደርግም የሚለው የምናየው። ምክንያቱም መጽሐፉ ሲናገር እንዳልኳቸው የማይገባው ምክንያቱ ቁጥር አራት ላይ ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም ካበሏ ካለ በኋላ ቁጥር አምስት ላይ ፍቅር የማይገባውን አያደርግም የማይገባውን አያደርግም ምን ማለት ነው? የማይገባውን አያደርግም ማለት መጽሐፉ በተጻፈበት በግሪክ ኦሪጂናል የአዲስ ኪዳን መጽሐፍ በተጻፈበት በግሪክ ፍቅር የማይገባውን አያደርግም የሚለውን ሲፈቱት በእኛ ኮንቴክስት ክብርን በሚያጎድል መልኩ ምላሽ አይሰጥም ብሎ ነው የተረጎሙት። ክብርን በሚያጎድል መልኩ ምላሽ አይሰጥም። ከዛ አዋራጅ ባህሪ የለውም ብሎታል። እንደም አንዳንዶች ላቭ ኢዝ ኖት ሩድ አይደለም፣ የማይገባውን አያደርግም ፍቅር ነ ተሳስተሃል እኮ ምናልባት ተሳስተሃል፣ ልክ አይደለህም፣ መስመር ስተሃል፣ በጣም ትክክል አይደለህም። ነገር ግን አንተን ትክክል አይደለህም ብሎ ለመናገር ሲጀምር አዋራጅ በሆነ ባህሪ አይደለም ሪፍሌክት የሚያደርገው ፍቅር ነዋ። በልባችን ውስጥ ፍቅር ሲነግስ አዋራጅ ባህሪ የለንም። አዋራጅ በሆነ መንገድ ሪስፖንድ አናደርግም። ተሳስተሃል ወንድሜ፣ በዚህ መልክ ማድረግ አልነበረብህም ብለን ጨዋ በሆነ መንገድ ሰውን ልንሞግት እንችላለን፣ ልንገዳደር እንችላለን፣ ፊቱ ልንቆም እንችላለን። አይሆንም ልን- እንችላለን እንጂ እያዋረድ ነው አይደለም አዋራጅ ባህሪ የለውም። ክብርን በሚያጎድል መልኩ ምላሽ አይሰጥም። ለምን ፍቅር እንዲህ አይነት ባህሪ የለውም። አያችሁ ይሄ በህይወታችን ሲሆን፣ አያችሁ ይህንን እንደ ባል ሆነን ስንሰማ፣ እንደ አገር መሪ ሆነን ስንሰማ፣ እንደ ሚስት ሆነን ስንሰማ፣ እንደ ቤተ ክርስቲያን መሪ ሆነን ስንሰማው ምን ሊፈጠር እንደሚችል ተመልከቱ። በጣም በጣም ብዙ አዋራጅ ባህሪ ያላቸው ሰዎች ተፈጥረዋል ዛሬ። የዚህ ደግሞ ምክንያቱ ፍቅር ነው። ፍቅር በህይወታችን ላይ እያየለ እያሸነፈ ሲመጣ የትኛውንም ነገር በምንፈልግበት መጠን መሞገት እንችላለን፣ ግን አዋራጅ በሆነ መንገድ ሪስፖንድ አናደርግም። በጣም የማይገባውን አያደርግም የሚለው ክብርን በሚያጎድል መልኩ ምላሽ አይሰጥም። ሩድ አይደለም ፍቅር። ፍቅር ውበት ነው። ይሞግታል፣ በፍቅር በጣም አድርጎ ይሞግታል። ግን እያዋረደ አይደለም። ዛሬ እያዋረደ በቃ ስብእናን በሚጎዳ መልኩ እንደዚህ አይደለም የሚያደርገው። ያ በሰዎች በጣም አዋራጅ ባህሪ ካለን መጠየቅ ያለብን ፍቅር አለኝ ወይ ነው። ለሰው ልጅ ፍቅር አለኝ ወይ ነው። ለሰብአዊነት ቦታ አለኝ ወይ ነው። አዋራጅ በሆነ መንገድ ሪስፖንድ የሚያደርጉ ሰዎችን ሳያ አንዳንዴ በጣም የሚገርመኝ አንዱ ትልቁ የጎደላቸው ነገር ቢኖር ፍቅር ነው። እዚያ ሰዎች ለምሳሌ ናባልን እንመልከተው። ናባል ያቢጊያል ባለቤት ነው፣ በጣም ሀብት ያለው ብዙ በጎች ያሉት ነው። እና እነ ዳዊት በምድረ በዳ እያሉ በጣም ጨዋ በሆነ መንገድ፣ እንዴት አይነት ጨዋ በሆነ መንገድ መሰላችሁ ዳዊት መልእክተኞችን ወደ ናባል የላከው ምን ብሎ ዳዊትን በምድረ በዳ ሳለ፣ ምክንያቱም ያኔ ሳውል እያሳደደው ነው የተወሰኑ ግሩፖች አብሮት አሉ። በምድረ በዳ እየኑ ነገ እኮ ንጉስ የሚሆን ሰው ነው እና ናባል በጎቹን እየሸለተ ነው የሚል ወሬ ሰማ። ስለዚህ ጥቂት የሚበላ ነገር እንዲልክለት አስር ሰዎችን አደራጅ ወደ ናባል ላከ። እንደው በእውነት ላችኋለሁ፣ ጥያቄው ዳዊትን ባያቁትም የጥያቄው ውበት በራሱ ምንም ነገር እንድሰጠው ነው የሚያደርግ። ምክንያቱም ዳዊትን በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትን አስር ጎልማሶቹን ላከ። ለጎልማሶቹም አለ፣ ወደ ቄርሜሎስ ወታችሁ ወደ ናባል ሂዱ፣ ከዛ በስሜም ስለ ሰላም ጠይቁት። እንዲህ በውት ምን በት በደህንነት ኑር፣ ለአንተና ለቤትህ ለአንተም ላሉት ሁሉ ሰላም ይሁን በሉት። ኑርልን በሉት። ሲጀምሩ ኑርልን፣ ለአንተና ለቤት ሰላም ይሁን በሉት። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችም ከእኛ ጋር ነበሩ፣ ከቶ አልበደልናቸውም በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አላጎደልባቸውም። ጎልማሶችን ጠይቃቸው እነሱ ይነግሩሃል። አሁንም እንግዲህ በመልካም ቀን መተናል። በጥሩ ቀን ነው ሰዎችን ይላኩብህ። ጎልማሶች በፊት ሞገስ ያገኙ በእጅ ከተገኘው ለባሪያዎችና ለልጅ ለዳዊት እባክ ፕሊዝ ስጥ ብለው። ሁለተኛ አንኛ ሳሙኤል ምዕራፍ 25 ከቁጥር አምስት እስከ ስምንት ያነበብኩት ይሄ ቃል ይገፋል። ጨዋ ቃል እባክህ በጥሩ ቀን መጣሁ። በጥሩ ቀን የመጣሁብህ ትንሽ ነገር ላክልኝ፣ ለእኔና ለባሪያ ዳዊት ኑርልኝ። ለአንተና ለቤትህ ሰላም ይሁን። እንዲህ እኮ ነው። ጥያቄ መጣ። የእሱስ መልስ አዋራጅ ነው። አያችሁ፣ የጎደለው ነገር አለ። አዋራጅ ነው። የተረጋጋ ሰው አይደለም። ባካኝ ነው። ልክ አይደለም፣ ቃሉ ልክ አይደለም። በቃ ናባል ሲመልስ በጣም ከባድ ቃል የመለሰው ናባልም፣ ለዳዊት ባሪያዎች ዳዊት ማን ነው? የእሴ ልጅ ማን ነው? ያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች፣ ዛሬ ብዙዎች ናቸው እንጀራ ለማላቃቸው። እንዴት አይነት አንኳሳሽ አዋራጅ! አዋርደው ሂሉ ከዚህ ብሎ ነው ያባራቸው። እንዲህ አይነት አዋራጅ ባህሪ አያደረግማ ፍቅር። ፍቅር የማይገባውን አያደርግማ። አዋራጅ ባህሪ የለውም። በማይገባው መንገድ ስፖንድ አያደረግም። የላ ሩድ አደለም። ፍቅር ትሁት ነው። ምናባ አላወቅኳችሁም አየ ጤና ቢሆን ፍቅር ቢሆን አላወኳችሁም። ዳዊትን ላቆ አልቻልኩም። መሃዝኮ ይችላል ግን ማንም ኬወሬት እንደሆነ ድራሻችሁ ጥፋ እኮ ነው። መድረሻ ቤቶች የማትታወቁ እኮ ነው። እንዲህ አይነት ባል ቤት ሲመራ አያችሁ። እጅግ በጣም ከባድ ነው። በዚህ መካከል ታቀላችሁ። በጣም የናባል የበጎቹ ሸላች ልብ በጣም አዘን። እንዴት አዋርዶ አንኳሶ በጣም በጣም አዋርዶ ሲመልሳቸው የበጎቹ ሸላች በጎቹን ጠባቂ ናባል የቀጠረው ባሪያ የሚያደርገውን አየና፣ አዘነ። ሄዶ ላቪጊየን ነገራት፣ ለሚስቱ እሱ ሲነግራት ደግሞ በጣም ልብ በሚነካ መንገድ ነገራት። ምን አለ? ከብላቴኖቹ አንዱ ለናባል ሚስት ላቪጊያን እንዲህ ብሎ ነገራት። ምን ብሎ? እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልክተኞችን ላከ። እርሱ ግን ማ፣ ናባል ሰደባቸው። አይገርምም። ሰድቦ ነው ያባረራቸው። ማ ሰደባቸው። እርሱ ግን እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ሰዎች ነበሩ፣ አልበደሉንም። ይገርመኛል። ከነሱም ብሄድንበት ዘመን ሁሉ በምድር በዳሳለን አንዳች አላጠፉብንም። ከዛ ከነሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ለሪትና ቀን አጥር ሆነውን ነበር አለ። እንዴ አንኛ ሳሙኤል ምራፍ ያ ከቁጥር እስከ 16 ያነበብኩት፣ አጥራችን ነበሩ፣ ማገራችን ነበሩ፣ ለሪትና ቀን ጠብቀውን ነበር። እነኝን ሰዎች የሰደበው አዋራጅ ነው። አያችሁ አዋራጅ ባህሪ ያላቸው ሰዎች ንግግራቸው ከባድ ነው። በእውነት እላችኋለሁ፣ ስህተት እንኳን ሰርታችሁ ቢሆን የሚሞግቷችሁ በፍቅር አይደለም፣ አዋርደው ነው፣ ሰብረው ነው። ሲቀጧችሁ ሰብረው ነው የሚቀጧችሁ፣ በጣም ሰብረው ነው የሚቀጧችሁ። የዚህ ችግሩ እጥረቱ ፍቅር ነው። ፍቅር በህይወታችን ሲመጣ፣ በህይወታችን ፍቅር እያበበ ሲመጣ፣ ኦ ማይ ጋድ፣ እምንትሆነ ነገር ቢሆን አዋራጅ አደለንም። አዋራጅነትን ከህይወታችን ማጥፋት የምንችለው ፍቅር ሲነግስ ነው። እያችሁ አይታችኋል። አሁን እኮ በየሚዲያው ታያላችሁ። አንዳንድ ሰው ካሜራ ራሱ ላይ ገጥሞ በሆነ አጋጣሚ ኤርፖርት ጠብቆ ድንገት ፊቱ ስትቆም እኮ እንዴት አዋራጅ በሆነ መንገድ ሪስፖንድ እንደሚያደርግ ተመልከት! እንዴ ፖለቲከኛ ሊሆን ይችላል፣ ያ ሰው የሃይማኖት አባት ሊሆን ይችላል፣ መሪ ሊሆን ይችላል። ጨዋ በሆነ መንገድ አይደለም እኮ የሚሞግትህ አንተ የአገር መሪ አይደለህ እንዴ? የህዝብ መሪ አይደለህ እንዴ? ለምንድን ነው ህዝቡ በዚህ መንገድ ሲጨፈጨፍ ሲያልቅ፣ ረሃብ ሲቆላው ምነው ሪስፖንድ አላረክም? እንደ አመራር አልሰጠህም? አልተከላከልክም። ልክ አይደለህም። እባክህ እባክህ እወትን ብለህ እኮ መላቀቅ። እንደዛ አይደለም የሚጀምረው። አያችሁ፣ አንተ ሆዳም፣ አንተ ሌባ፣ አንተ አጭበርባሪ፣ አንተ ብሎ ብሎ ሲጀምር ያ ሰው አዋራጅ ባህሪ ነው ያለው። በዚህ መንገድ የምታርመው ትውልድ የለም። በዚህ መንገድ ሪስፖንድ የምታደርገው ከሆነ የምታርመው ምታድነው ጠበቃ የምትሆንለት ሰው የለም ፍቅር እንዲያደርግም ፍቅር ይሞግታል ፊታቸው መቆም እንችላለን አንድ ትልቅ አባት የሃይማኖት አባት ፊት ሰው ቆሞ አንድ ወጣት ቆሞ ካሜራ ከፈለገ ምናልባት ገጥሞ መሞገት ከፈለገ እኮ መሞገት ይችላል እርሱ አባት አደሉ እንዴ በጣም የከበሩ አባት ነው አደል እንዴ በዚህ ጊዜ ድምፅ ካልሆኑ ለነኚ መቼ ነው ድምፅ የሚሆኑት ለምንድነው እንደ ሃይማኖት አባት ለሁሉም ብሔር እኩል ያልቆሙት ብለኮ መሞገት ይችላል ግን ስትሰድም ስታኳንስስ ስታሸማቅቅ፣ ያን ሰው መግቢያ ቀዳዳ ስታሳጣው እየተዋጋ እየታገልን አይደለም። እንዲሁም ያ ሰው ቤቱን ቼክ ብታደረገው፣ ሕይወቱን ቼክ ብታደረገው፣ ኑሮውን ቼክ ብታደረገው፣ ስራ ቦታ ቼክ ብታደረገው፣ ከሰው ጋር መግባባት የማይችል አዋራጅ ባህሪ ያለው ሰው አዋራጅ ባህሪ እያበቀለ ሲመጣ በስብሰባ ውስጥ ታየዋል፣ በቤቱ ታየዋል፣ እንደ ባል ሆኖ ታየዋል፣ እንደ ሚስ ሆኖ አዋራጅ ባህሪ ያላቸውን ሰዎች ታቃቸዋል። እንደዚህ ሆነን አደለም የምንኖረው፣ የእግዚአብሔር ሰዎች ወይ ፍቅር በሕይወታችን ሲገዛ አዋራጅ ባህርያችን እየተውን ሪስፖንድ የምናደርግበት መንገድ በጣም ጨዋ መሆን አለበት። በሕይወታችሁ በፍጹም በፍጹም እላችኋለሁ ሰዎችን አንኳሶ መናገር፣ አንኳሶ መቅጣት፣ አዋራጅ ባህሪን ከአፍ ማውጣት፣ አዋራጅ ቃሎችን መናገር እጅግ በጣም ከባድ እንደሆነ ልናገር እፈልጋለሁ። አያችሁ፣ በጣም እንደውም እኮ መጨረሻ ላይ ያ ሰውዬ ያለው ታሳውሳላችሁ፣ ናባልን እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና እወቂ ናት። አንደኛ ሳሙኤል ምዕራፍ 25 ቁጥር 17። ማንም ሊያወራው አይችልም፣ አደገኛ ሰው ነው፣ ምናምንቴ ሰው ነው። አንድ ብትናገረው ሺ ይመልስልሃል። ደሞስ ሲመልስላ እንኳሶ አዋርዶ ነው ናባል የሚመልሰው። ስለዚህ አንጂ እንደምታደርጊው አርጊ መቼም ባልሽ ነው፣ እሱ ግን ምናምንቴ ሰው ነው፣ ማንም ሊናገረው አይችልም። እንደዚህ አይነት የፍቅር ባህሪ የላቸው ሰዎች ሰዎችን በትግስት ማናግዱ ሰዎች፣ አዋራጅ ባህሪ ያላቸው ሰዎች እላችኋለሁ፣ ትልቁም የሚጎናቸው ፍቅር ነው። የፍቅር መንፈስ ቢወታችን ሲመጣ ምንም ነገር ይሆን ሊገሉን የመጡ ሰዎች እንኳ ቢሆኑ ክርስቶስ ሊገሉን አሳልፈው ሊሰጡን እንኳን የሚፈልጉ ሰዎችን ሳይቀር በመሳም አሳልፈ ስለምን ሰጠኝ? የሰው ልጅን በመሳም አሳልፈ ትሰጠዋለን? በጣም ሞገድ ይዞ ጦር ይዘው ችቦ ይዞ መብራት ይዘው ተደራይተው የመጡ ሰዎችን እንኳን ማንን ነው የምትፈልጉት? እና እኔ ጠዋትና ማታ ከእናንተ ጋር አልነበርኩምን? ምን እንደ ወንበዴ ልትፈልጉ? ጨዋ በሆነ መንገድ ነው የምትመለሰው። ሊገልህ የመጣውን ሰው እንኳን እየደበደበ ባለው ሰው እንኳን እንዲህ የሚመልስ ሰው ዝም ብሎ አይደለም። ፍቅር በሕይወታችን ሲገዛ ኑሯችን ከማኅበረሰቡ ጋር፣ ከአገር መሪ ጋር፣ ከቸርች ውስጥ ማኅበረ ሰው በጣም ጨዋን። መሞገስ ስንፈልግ ደግሞ እንሞግታለን። ግን ስንሞግት ግን እያዋረድን፣ እያንፋሰስን፣ የሰዎችን ስብና እየነካን አደለም። ለምን ፍቅር የማይገባውን ወይም ሮንግ በሆነ መንገድ ሪስፖንድ አያደርግም እንዲህ ታስታውሳላችሁ። የሳኦል ዘመን ሳሚ የሚባል አቤሴሎም ነግሻለሁ ብሎ መለከት በማስነፋቱ ምክንያት ዳዊት ከቤተመንግስት ሸሽቶ እየሸሸ እኮ ነው። ንጉሥ የተከበረ ሰው እግዚአብሔር የቀባው ሰው እኮ እየሸሸ ባለበት ዘመን እየሸሸ እኮ ባለበት ዘመን አንድ ሳሚ የሚባል ሰው ከኋላ ከኋላ እየተከተለ በጣም መጽሐፍ ቅዱስ ሲናገር ሁለተኛ ሳሙኤል ምዕራፍ 16 ከቁጥር አምስት ጀምራችሁ እናንተ እስከ 13 አንብቡት ግን እየተከተለ በጣም የሚገርሙ ናቸው። እየተከተለ እየሄደ ይረግመው ነበር ይላል፣ አንተ የደም ሰው እያል ቁጥር ስድስት ላይ ድንጋይ ይወረውር ነበር ላቸ። ሂድ አንተ የደም ሰው ምናምን ምናምንት እያል ይራገም ነበር። በጣም የሚገርመኝ ግን ይራገም፣ ድንጋይ ይወረውር፣ ትቢያ ይበትም ነበር ይላል። ይታያችኋል? ዳዊት እኮ እየሄደ ነው። ተውድ ያው የሚባል ሌሎቹ እንደውም የእሱ አጃቢዎች እንገለዋል ነው ተውድ፣ ምናልባት አምላክ ፈቅዶት ሌለት ሊሆን ይችላል እያለ በትትና ነው እኮ የሚሄደው ግን ሳሚ በጣም ስሜታዊ ሆኖ ነበር፣ አቧራ እያነሳ ይበትን ነበር። መሞገት እኮ ትችላለህ አንተ ሰው ራስክን ቼክ አርግ። ምናልባት ከኋላ ያጠፋኸው ጥፋት ኖሮ በልጅህ ተገፍተህ ይሆን እንዴ ብለህ እኮ መናገር ትችላለህ። ግን ድንጋይ ስትወረውር፣ ስትሳደብ፣ አቧራ ስትበትንብኝ፣ እንዲህ አይነት ባህሪ ያላቸው ሰዎች ሞገደኞች፣ ፍቅር በሕይወታቸው የሌለ፣ ጓደኛ የማይበረክትላቸው፣ ከሰው ጋር አብረው የማይኖሩ፣ ለየትኛውም ጉዳይ የማጠራቸው እንደው አያችሁ አሁን በየመንገዱ አዋራጅ በሆነ መንገድ በየፌስቡኩ በየዩቲዩቡ ወጥተው የሚናገሩ ሰዎች አገር ሲረጋጋ፣ ምድር ስትረጋጋ፣ ሶሳይቲ ሲረጋጋ የሆነ ነገር ስቴብል እኮ ስንሆን አንፈልጋቸው። እነኛ ሰዎች ዛሬ የስ ጥሩ አረክ ደግ አረክ በለው ብለ ሊሆን ይችላል። የተረጋጋ ቀን ግን ፊት አታረግም ነው የምትለው ለምን አዋራጅ ነዋ ባህሪው። ልክ አደለማ። ማቹራል አረገማ። እንደዚህ አይነት ሰው አይፈለግም የትም ቦታ። ነገር ግን በፍቅር የሚሞግቱ ሐሳባቸውን እስከ ጥግ ድረስ አንስተው በፍቅር የሚሞግቱ የሰውን ስብዕና የሚያከብሩ ሰዎች ካልሆንን፣ እንደ ሳሚ ተከታትሎ አቧራ የሚበትን ትቢያ የሚነሰንስ ድንጋይ የሚወረውር አዋራጅ በሆነ መንገድ እየተከታተለ እስከ ጥግ ድረስ በቃ እስኪንገረም ድረስ ነው ያደረገው። እንዲህ አይነት ባህሪ ያላቸው ሰዎች ከፍቅር የተጣሉ ናቸው። ፍቅር የማይገባውን አያደርግም ማለት አዋራጅ ባህሪ የለውም። ሪስፖንድ ሲያደርግ አዋራጅ በሆነ መንገድ ሪስፖንድ አያደርግም። እግዚአብሔር ሰዎች ፕሊዝ፣ በህይወት ዘመናችን ስንኖር ጨዋ በሆነ መንገድ እንድንኖር፣ መሞገት ካለብን እስከ ጥግ ድረስ እንድንሞግት፣ ነገር ግን በተከሸነ ቃል፣ በአማረ ቃል፣ በተዋበ ቃል፣ በሚሞግት ቃል ነገ አብሮ በሚቀጥል መንፈስ ውስጥ ሆነን ነው እንጂ እየሰደብን፣ እያዋረድን፣ ስብዕናውን እያንኳሰስን፣ በብሔሩ ጠትን እያንኳሰስን እንደዚህ አይደለም። ይህ ትልቁ ማርከሻው ፍቅር፣ የፍቅር መንፈስ በህይወታችን ሙቭ ማለት ሲጀምር መጀመሪያ አምንቶ እሱን ነው። የአይሁድ ህዝብ እኮ እኔ ክርስቶስ ኢየሱስን መስቀሉ አይደለም የሚገርመኝ። መሰቀልም ስለነበረበት ለእኛ መዳን ሲል አድርገውታል። ሲሰቅሉ ግን ያወሩ የነበሩት ድርጊታቸው በጣም ከባድ ነው። ምክንያቱም እንደ ህዝብ እኮ አይሁዳውያን በክርስቶስ ላይ ያሳዩት እኮ አጠቃላይ ባህሪ አዋራጅ እኮ ነው። የማይገባ እኮ ነው። ፍቅር የጎደለው እኮ ነው። እነኚህ ሰዎች ቤታቸውንም እንደዛ ነው የሚመውት። ምክንያቱም መጽሐፍ ሲናገር በተለይ ማቴዎስ ወንጌል ምዕራፍ 27 ቁጥር 30 ላይ ተፉበት የሚል ቃል ተናባላቸው። ተፉበት ዝም ብለህ ገምታ ተፉበት። ምን ያህል ነውር እንደሆነ አስብ። አንድ ሰው ላይ አደለም የሃይማኖት መሪ ላይ ተራ ሰው ላይ እንኳን ልታደረግ የማይፈቀድል በየትኛው መንገድ አይደለም ሰው ላይ ልታደረገው ይቅርና መንገድ ላይ በራስ ጊዜ እንኳን ስታደረገው የሚዘገንን ነገር ነው ይሄ። ነገር ግን ታፉበትም ይላል። ምን ያህል አዋራጅ በሆነ መንገድ መፍረድ ጥሩ እኮ ነው። ተካሰ ተካሰ በፍርድ ችሎት እኮ አቁመ ከረታ እኮ መታት ትችላለህ። ሰተፋብኝ ግን ከባድ ነው። አያቸው። ሰችረግጠኝ ግን ከባድ ነው። ሰውነትን በሚያዋርድ መንገድ ግን ስትቀጣኝ ግን ከባድ አያጁ። ፍርድ ቤት አቁመህኝ ተሟክተ ሞግትኸኝ እድሜ ፍታ ኩ ልታስፈርድብኝ ይችላል። መቀጣትም ካለብኝ በወጉ ልትቀጣኝ ትችል ይሆናል። ስታዋርደኝ ግን መልኩ ሌላ ያጩ። ስታዋርደኝ ግን፣ ስተፋብኝ ግን መልኩ ተቀይሯል ማለት ነው። አጋፔ ፍቅር ሳዶ የሚወጋው ነገር ቢኖር ይሄ ነው። ለዚህ ነው ፍቅር እማይገባውን አያደርግም ሲል። መትፋት ከባድ ነር፣ መፈጸም አዋራጅ ነው። ፍቅር ውስጣቸው የለም። ፈሪሳውያን የሃይማኖት አባቶች ናቸው፣ ግን ፍቅር የሚባል አያውቃቸውም። የአጋፔ ፍቅር በአጠገባቸው አላለፍም። ለዚህ ነው ሲያደርጉት ያዘኑ እኮ አሉ ዙሪያውን እማቁት ይሄ ሰው በእውነት የእግዚአብሔር ልጅ ነው ብሎ ያለቅሱ እኮ አሉ። አብረው ተሰቅለው እያለ እኛ ይገባናል ብንሰቀል ወንብደን ነው ገለን ነው ይገባናል። ይሄ ከጎናችን የተሰቀለው ኢየሱስ ግን አንዳች ጥፋት የለበትም ብለው እኮ ያዝኑ እኮ አሉ። እዛው የለምኑ እኮ አሉ። የራሩ አሉ። ያለቀሱ አሉ። ደረታቸውን የደቁ እኮ አሉ። ነገር ግን በጎን በኩል ደግሞ የሚተፉ አሉ፣ የሚሳለቁ አሉ። እንደ ኤሎሄ ኤሎሄ ላማ ሰበቅታኒ ባለበት ጊዜ ኤልያስን እየጠራኑ ብሎ እኮ የሚያሾፉ አሉ፣ ጨዋታ የሚጫወቱ አሉ። እንዲህ አይነት ባህሪ ያላቸው ሰዎች ዝም ብሎ አይደለም፣ ትልቁ ውስጣቸው ሙጥጥ ብሎ የሚጠፋው ፍቅር ነው። ለምን? የማይገባውን አያደርግም። ፍቅር አዋራጅ አይደለም። ቅጣኝ ግን አታዋርደኝ። የተገቢውን ቅጣት መስጠት ግን ስታዋርልክ አይደለም ሰውን አዋራጅ በሆነ መንገድ ልትሞክድ ስትሞክር ያ ብራቮ አንተ በጣም ጎበዝነ ሰው ሊል ይችላል። ስንረጋጋ ግን አንፈልግህም፣ አትፈለግም። አንተ ጨዋታው ሲያልቅ አትፈለግም፣ ፖለቲካው ሲያልቅ አትፈለግም። የምትፈለገው ለሆነ ነገር ነው። ለምን አዋራጅ ባህሪ ስላለ። ሰውን አንኳስ ተብልሃል፣ ርገጥ ተብልሃል እንጂ የሆነ ዘመን ላይ የምንፈለግ አይደለንም። የእግዚአብሔር ሰዎች የሚያዋጣን ጨዋ በሆነ መንገድ ግን ከሞገትን በኋላ እንፈለጋል በኋላ የምንፈልግበት ዘመን ይመጣል። ለዚህ እግዚአብሔር ሰዎች እኔ በጣም በትትና ለምናችኋለሁ። አሁን ምድራችን አንዳንድ ያስባለሁ። በጣም ብዙ አዋራጅ ባህሪ ያላቸው ሰዎች ተፈጥረዋል። ሽማግሌ አይፈሩም። ትልቅ ሰው አይፈሩም። ባህልጠን አይፈሩም። የሃይማኖት አባት አይፈሩም። ሁሉንም የሚያዩት በራሳቸው መነፅር ነው። በራሳቸው በፖለቲካ አይን ነው። ማንም አይፈራም። በእድሜ ከፍ ያለ ያለም ዝቅ የሌለም የሃይማኖት አባትም ቢሆን መሪም ቢሆን አለቃም ቢሆን መሞገት ትችላለህ። ቤትኛውን መንገድ ግን ስታዋርደኝ ከባድ ነው። ልደበድበኝ ስትሞክር ስተፋብኝ፣ በጣም ነውር የሆነ ቃል አሁን እንኳ ደግሞ በማችልው ቃል ስትገለጥ ግን ትክክል አይደለም። ለዚህ ነው ወንድማችን ጳውሎስ ፍቅር የማይገባውን አያደርግም፣ ወይም ተገቢ ባልሆነ ቃል ሪስፖንድ አያደርግም። ላፍ ኢዝ ኖት ሩድ ዝም ብሎ ጨካኝ መደሬ አደለም። ፍቅር ፍቅር አዋራጅ ባህሪ የለውም። ስለዚህ አይሁዳውያን በሏቸው፣ ናባል በለው እንደነኛ ሰዎች ሳሚ በለው የሳኦል ዘመን እንደነኛ ሰዎች ባህሪያቸውን ቼክ ባድረግ፣ ነው ሕይወታቸው በሙሉ ልክ አይደለም። በጣም እልህኞች ናቸው። የአሟሟታቸውም የከፋ ነው። የአሟሟታቸውም የከፋ ነው። የሆነ ቦታ እዛ ሆኖ ፍንግል ብሎ የሚያልቁት ደማቸው የጥፋታቸው በልጅ ልጆቻቸው ላይ እንዲመጣ እንኳን ሲምሉ ሲገዘቱ ዘይደውም። የእግዚአብሔር ሰዎች በህይወት ዘመናችን እንዳንሳሳት አዋራጅ በሆነ መንገድ ሪስፖንድ እንዳታደርጉ በጣም በብዙ ፍቅርና በብዙ አክብሮት እለምናችኋለሁ እንደ እግዚአብሔር አገልጋይ። ባል ሚስቱ ላይ ቢሆን፣ ሚስት ባል ላይ ቢሆን፣ መሪ ብንሆን፣ የሀገር መሪ ላይ ቢሆን፣ የሃይማኖት መሪ ላይ ቢሆን፣ የአንድ ከምፐኒ መሪ ላይ ቢሆን፣ ልጆቻችን ላይ ቢሆን፣ ሚስቶቻችን ላይ ቢሆን፣ ባሎች ላይ ቢሆን፣ በእያንዳንዱ ጋፕ ላይ ስንኖር፣ በሶሳይቲ ውስጥ ስንኖር ማንንም መሞገት መፍራት የለብንም። ስንሞት ግን ከክብር ጋር ስንወግት ግን ካክብሮት ጋር ስንሞት ከፍቅር ጋር ግን ከሆነ በቃለቅ ፍቅር ግን ከሌለ በህይወታችን ላይ ለሰው ምንም ዴንታቢስ ከሆነን ክብር የሚባል ነገር ከሌለን ያለ ፍቅር ስንሆን ምንም ነገር እናረጋለን። ሰው እንደ ምናምንቴን የሚቆጥረን በጣም ማንም ሰው ሊዳገረን አይችልም። እንፈራለን በኖራችን እጅግ በጣም ከባ ነው። ስለዚህ ከዘበቱበትም በኋላ

በሕይወታቸው እንዴት እንዳደረጉ ተመግዙ በጣም ተሳለቁ። የአይሁድ ንጉሥ ሆይ እስቲ ራስህን አድን እያሉ፣ እንደዚህ ነበር የእግዚአብሔር ሰዎች። ልክ እንደነ ሰንብላት እንደ አሞራዊ ጦቢያው እንደነ ጌሴም በጣም ነህምያኮ ቅጥር ሰርቷል። ይሄ የተሰራው ቅጥር ልክ አይደለም ብለው መመንቀት ይችላል። የተለያየ ሙግት አመተ መገዳደር ይችላል። ግን ከሰውነት ጋር አብሮ ማሄድ፣ ከእድሜ ጋር አብሮ ማሄድ ከስልጣን ጋር አብሮ ማሄድ ከያዝከው መንገድ ጋር አብሮ ማሄድ በሆነ መንገድ ሪፍሌክት ግን ስታለ ከባድኩ በጣም ንግግራቸው ራሱ ያስታውቃልኩ። ሰንበላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨ፣ በአይሁድም አላገጠንም የሚለው ነህምያ ምዕራፍ አራት ቁጥር አንድ ላይ ማላገጥ ይሄ በጣም ከባድ ነው። ደግሞ ሲያላግጡ አሞናዊ ጦቢያው በአጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈሱ ንጽስጦ ራሱ በጣም ከባድ የተሰሩ ሰው እንዲህ አይደለም፣ ተዋቸው የሆነች ነገር ብታርፍበት እንደዛ አይደለም። የተሰሩ ሰው በጣም ፍቅርን ኤክሰርሳይዝ እንድናደርግ የፍቅር ህይወታችንን በየቀኑ እንድንጨምር፣ ከማህበረሰብ ጋር በፍቅርና በሰላም እንድንኖር ችግሮች ሲፈጠሩ በጣም በበሰለ መንገድ አይምሮ ባልጎደለው መንገድ እንዲሞግት ነው እንጂ የሚጠበቅብን፣ አዋራጅ በሆነ መንገድ የምናደርገው የትኛውም ነገር ህይወታችን አደጋ ላይ ይጥላል። እስቲ ቼክ እናድርግ። ህይወታችን ኑሯችን እንዴት ነው? ህይወታችን እንዴት ነው? ሪስፖንድ የምናደርገው ምላሽ የምንሰጠው በምን አይነት ቃል ነው? የምንሳደብ ከሆነ የምናዋርድ ከሆነ እየተከታተልን ሰውን የምናሸናቅቅ ከሆነ

ምናላግጥ ከሆነ ምናዋርድ ከሆነ አዋቂ ማናከብር ከሆነ ምንም አደለም፣ ለሚሰማውና ለሚያየው እንደው ተጽፎ እንኳን ለሚያነበው ዜና የሚዘገንን ነገር ለሀይብ የምናደረግ ከሆነ ግን በሕይወታችን የጎደለው አንድ ነገር ነው። ገንዘብ ላይ ጎለን ይችላል፣ ሰርተፊኬት ላይ ጎለን ይችላል፣ ትምህርት ላይ ጎልን ይችላል። የጎደለን አንድ ነገር ነው፣ እሱን ፍቅር ይባላል። ለምን ፍቅር እማይገባውን አያደርግም። በአጭር ቃል ፍቅር ሮንግ በሆነ መንገድ ሪስፖንድ አደረግም። አዋራጅ ባህሪ የለውም። ስለዚህ በሚቀጥለው ሳምንት ደግሞ እንዲሁ ስንገናኝ የሚቀጥሉትን ሶስት አሁን ገና ስድስተኛ ነን፣ አስራ ስድስት ነው የምናየው። በተከታታይ ሳምንት በዚሁ መንገድ እንገናኛለን።